ማሳበድ፣ በድምፅ ትችላለ። ሰውን በድምፅ ማከም ትችላለ። ማንኛውም ሰው እድሜውን ለ12 ወራት አባስቶ ወደ አንድ ድጂት ቢለውጥ ከ3፣ ከ6፣ ከ9 አይወጣም። ደግሞ በበረከት እንዴት ለውጥ? ይሄ የጠቢባን እውቀት ነው። ስምንተኛው ሺህ ሲባል ሰምታላል። ብዙ ጊዜ ይባላል። ምን ማለት ነው? መድገም ሲባል ምንድን ነው? ሪሳይት ማድረግ ማለት አለ። ዳዊት ደገመ ሲባል ደጋግሞ አነበነበ ነው። እሱ ተናግሮ ሄዷል። አንተ ውስጥ ግን ሕይወት ዘርቷል። ትንሽ ከከተማ ራቅ ያሉ ሰዎች እድሜያቸው ገፋ ይላል። ት ያለበት እድሜያቸው ያጥራል። የመርገም ቃልም የበረከት ቃልም የሚሰራው ለዚህ ነው። ደሞ ጋር ስትገባ ፈረንጆች ባይወዱትም 13ም ወደኛ ስትገባ ደግሞ የጥበብ ቁጥር ነው። መፍጠር የፈጣሪ ነው መፍጠር የሚለው ቃል ሞር አይስማማም ከኛ ጋር ፍጥረት የፈጣሪ ድርሻ ነው ግን ምንድነው የኛ ሐልዮ ማሰብ ነቢብ መናገር ገቢር መስራት ለምሳሌ በኃጢአት ሲነገር ለምሳሌ በሐልዮ በነቢብ በገቢር በማሰብ በመናገር በመስራት ያደረግከው እግዚአብሔር ይቅሪበል ይባላል አይደለ ሐልዮ ሲባል ራሱ ለሁለት ይከፈላል ማሰብ ነቃ ሐልዮ በቃ ምንጩ የሆነ ክብሪት መጫር ማለት ከዛ ሀሳቡን መወሰን ይህ ራሱ ሀሌው ሀሳብ ነው ሀሳብ ሀይልም ስለሆነ ነው በሀሳብ ለሰራው እንትን ነቢብ መናገር ነቢብ ደግሞ ይሄ የምታወጣው ቃል ከነፍስ ስለሚወጣ በጣም አደገኛ ነው ሀይል አለው ነው ለዚህ ነው ጠበል ለምሳሌ ውጭ ይቀመጥ ጠበል ይረክሳል ይላሉ ምን ማለት ነው የምንናገረው ቃል ውሃውን ይመርዘዋል። ቤት ውስጥ ሀሜተኞች ብዙ ናቸው። የምትናገረው ነገር ኃይል ስለሚያደርግ ያድነኛል ብለ የምትጠጣው ሊገልህ ይችላል። ተለወጠ ማለት እኮ ነው። ለምሳሌ ኤሌክትሪክ ኃይል ነው አይደለም? አጠቃቀምን ማወቅ አለብ። ለምሳሌ መብራት ብታደርገው ምን ሆነ? ብርሃን ይሰጣል። ወንበር ላይስ ስብሰካ አንድ ነገር። ለዚህ ነው በጣም ከአፍ የምናወጣው መጠንቀቅ የሚገባል። ለምሳሌ መድገም ሲባል ምንድን ነው? ሪሳይት ማድረግ ማለት። ዳዊት ደገመ ሲባል ደጋግሞ አነበነበ ነው። ስትል ነፋስ ነው አይደለ? ውሃ ላይ ነው። ውሃ፣ ህይወት፣ ነፋስ ነው አይደል? ሄኖክ ይላል እፍ ስትለው ተለውጦ በሽተኛ ዳነማ ጠበል ሆነ አለ። ይሄ ምንድን ነው? የቃል የቃል ሀይል ነው። እንኳን አይደለም ከነፍስ የሚመነጭ ቃል ቀርቶ ሙዚቃ እንኳን አንድን እውነት ወደ ሌላ ሪያሊቲ ይለውጣል። ቁሳ አካል ወደ ቁሳ አካል ለውጥ። ለምሳሌ ብዙ ጊዜ ይሄ የተለመደ ነው። አሸዋ ዝም ብለህ እዚህ ጋር በትነህ የሆነ ነገር ክፈትለት፣ በተለያየ ህልትስ ጂኦሜትሪካል እንትን ስትራክቸር ድምነ ሆነ ማለት ነው። ለወጠው ማለት እኮ ነው ወደ ሌላ። ድምፁ ነው፣ ድምፅ ነው፣ ድምፅ ነው። እና የድምፅ ኃይል ቀላል አይደል። የሰው ደግሞ ከነፍስ ባህሪ በጣም ስጋ፣ ነፍስ፣ መንፈሳል የሚወጣ ስለሆነ የሚናገረው ነገር ያቆስላል ወይም ያክማል። ለምሳሌ አንድ ሰው አንድ ነገር ክፉ ነገር ተናገረህ እንበል አይበለውና እሱ ተናግሮ ሄዷል። አንተ ውስጥ ግን ህይወት ዘርቷል። እንዴት አለኝ ትላለህ፣ ቤት ገብት እንደገና ደግሞ ሌላ ቀን ወይ ይህ ሰውዬ እንዲ ያለኝ ጉዳይ ተጋባ ብበቃ እኮ ገባ፣ ሰራ ስራ እየሰራ ነው። እንትን የምግብ ባለሙያዎች እንደሚሉት ለምሳሌ ምን ያደርጋሉ? እንጀራ ያቀርባሉ። ይሄ ምንድን ነው ይላሉ፣ እንጀራ ነው። እንጀራ ነው እለውጠዋለሁ። እንዴት እዛ ይበሉታል ከዛ እኔ የሆነ ሆነ አንተ ሆነ በላኋ ከስጋ ተዋሃደ። አሁን ይሄ ውሃ ነው፣ እስክጠጣው ድረስ የዚህ አካል ነበር። አሁን ውስጤ ገብቶ ደሜ ምናምን የሆነ ማለት ነው፣ የሆነ ማለት ነው፣ ተለወጠ ማለት ነው። አንድ ነገር ወደ አንድ ነገር ሊሄድ ይችላል፣ ግን በጣም መጠንቀቅ የሚያስፈልገው ነገር ነው ይሄ ጉዳይ። ስለዚህ የመርገም ቃልም የበረከት ቃልም የሚሰራው ለዚህ ነው፣ ለዚህ ነው። በለዓም ሊረግም ሲሄድ መልአኩ ነው አትረግምም ትረግ ነው የሚያሉ ሀይል ስላለ ሀሳብ ሀይል አለ። የነቀ ሀሌዮ ነው የምንለው የቁልጻሉ ያለ የመናገር ሀይል አለ። የመስራት ሀይሉ ደግሞ ከፍተኛ ነው። እና ሰው የከንፈሩን ፍሬ ይበላል ይላል። እንትኑ ሀይሉ በጣም ለምሳሌ ሀዘን፣ ሀዘንን ይወልዳል የሚል ነገር ሰምተህ ታውቃለህ? ምንድን ነው ሀይል እኮ ነው። እንዲህ ይወጣና መልሶ ይገለበጣል። ህግ ነዋ። በጣም ከባድ ነው። ለምሳሌ እኔ አውሮፓዎች ይገርሙኛል ዋያልነን ምናምን ነን ነው የሚሉት ቀላል ሀይል አይምሰልህ። እና ጋር ሲመጣ እናንተ ለማኞች ናቸው ችግረኞች ናቸው ምናምን ስል አቅም ድክም ያለ ነው ሀይል ደካማ ምንም ምናምን ስትል ተመልከት፣ በጣም ይወረደ ይሄ ድምፁ ራሱ የሚወጣው። እና ሁሌ ጫጫታ ጫጫታን ይወልዳል። ግጭት ግጭት ሬስትለስ ነው የሚያደረግ ሶ አሀ ማለት አለብኝ እዚህ ላይ ቆም ብለ ስለዚህ መርገሙን በበረከት እንዴት ለውጥ ይሄ የጠቢባን እውቀት ነው። ምንድን ነው ያለው ፈላስፈው ጨለማውን አትርገመው ነው ብርሃን አብራበት ነው። ብርሃን ማብራት ከሰው ይጠበቃል ወይም ጨለማው ተስማምቶት መኖር መብቱ ነው ነው እይታህ ነው ወሳኝ። ለምሳሌ በቀላሉ ለመናገር ለአንድ ዛፍ ሙዚቃ ክፈትል እንበል። ይሄ ብዙ የተደረገ ጥናት ነው። ደጋግመው ለምሳሌ የከፈቱለት አንዱ ሙዚቃ እንደ ፍሉት ዋሽንትና ይሄ እንደ ቫዮሊን ነገር ለእጽዋቱ ይከፍቱላቸዋል። ለአንዱ እጽዋት ደግሞ በጣም ይሄ ጩኸት ድምጽ ያለው በጣም አሁን አለ አይደል እንት ምሽታ ቤት ለአንዱ ዝም አሉት እና ማየት ጀመሩ። በጣም ፍሉት እና ቫዮሊን የተከፈተለት የዛፍ ቅርንጫፍ ድምጽ ወዳለበት ቅርንጫፉ ይጠጋል። በጣም አስፈሪ ድምጽ የተከፈተለት ደግሞ ሲርቅ ሲርቅ ሲርቅ ተሰበረ ግንዱ። ያ ዝም ብሎ ወጣ ነው ምን ያህል የሚወጣ ድምጽ አደገኛ መሆኑን ያመለክ እንኳን ቃል ከነፍስ የሚወጣ ቃል ማለት ለምሳሌ ሙዚቀኞች አንዳንዴ ድንገት የሚሞቱ አይተታቃለ ድንገተኛ ሞተ ገሌ ይባላል። ምንድን ነው የሚከፈተው? ሀልት ይሄ ፍሪኩዌንሲው በጣም አደገኛ ነው። አንዳንዱ እንደው ለብቻው ማውራት ይቻላል። ድሮ የነበረው በጣም መንፈሳዊ ጤና ዲኤን ሄነሪን የሚያስተካክል በሽታ የሚያስወግድ ነበር። ልክ ቴስላ ፍሪኩዌንሲ የሚባሉ አሉ። ስሪ ሲክስ ናይን ሶልፌጅ ኦፍ ፍሪኩዌንሲ የሚባሉ አሉ። እነዛ ምንም ያረጋጉ ናቸው። ኢቭን እነዛ ድምፆች ማለት ለምሳሌ እኔ ይገርመኛል። አንዳንድ ነገር አሁን ሙዚቃ ሰምተህ ኢቨን የሚሰማ ሰው ካለ ብዬ ነው። በሳምንቱ ይሰለች ለምንድ ነው ብለህ መመርመር አለብህ። የጥንት ዜማ ግን እስካሁን አለ። አሁን እኔ ሰርግ ቤት ዝም ብዬ ኦብዘርቭ አደርጋለሁ ሰውን ሰዎች በልተው ለመጨፈር ይነሳሉ። አይነ ሰርጆቤት ልክ አስር ደቂቃ እንደቆዩ ላበላብ ሆነው አቅመቢስ ነው የሚያደረገው። ወይ ወደ መሀሌቱ ብትመጣ ግን መንፈሳዊ ነው። ከምሽቱ ሁለት ሰዓት ጀምረህ እስኪነጋ የጮክ ሰው እንዴት አይደቅ? ይሄ ዝም ብለህ ማሰብ መቻል አዋቂነት ነው። ለምን ይህን አሰብክ ብሎ የሚከለክልህ የለም። ምክንያቱም እግዚአብሔር የራስን እውቀት ሰጥተዋል እና ይታወቃል ነው ድምፅ እንኳን የሚያመጣው በእንስሳት ዓለም በአራዊት ዓለም በአንተም በመኖርና ለመኖርህ ትንሽ ከከተማ ራቅ ያሉ ሰዎች እድሜያቸው ገፋ ይላል። ጫጫት ያለበት እድሜያቸው ያጥራ ባይዞ የኢትዮጵያ ፊደል እዚህ ላይ እንትነዋል። ዲያግራማ 3699 ኢትዮጵያ ፊደል ቀመሩ በሙሉ ሰንጠረዡን ስሰራ በጣም ማለት ምንድነው ቴስላ የሶስትን የስድስትን የዘጠኝን የቀመር ቁልፍነት ብታውቅ የዩኒቨርስ ቁልፍ አለ ያለው በኢትዮጵያ ፊደል በአግባቡ ታየዋለ። በቃ ከባድ ነው ደረጃው። ይሄ ከሆነ እያንዳንዱ የሚሰጠው ጥቅም ስላለ ጉዳትም ስላለ ዓለሙ ለውጦታል። ካሴት መሸጥ አለበት። አሁን ለምሳሌ አንድ በሽታ መድኃኒት ብታገኝ መድኃኒቱን ሳታውቅ ሰዎች ሊያጠፉ ይችላሉ። ለምን የሰው መዳን አይፈለግም? ብር ነው። ሰው እኮ ማርኬት ሆኗል። ይሄ ቁሱ ዓለም እኮ ለቁስን የምትኖረው ያልኩት ለዛ ነው። እንዲህ ሰው እንዲድን አይፈለግም። ማርኬት ነው፣ ማርኬቲንግ ነው። ይሄ ነገር በጣም ለምሳሌ ዝም ብለህ ኮንሰርቶች ወይም የሆነ ብቻ ሰዎች የሆነ እንደ እንስሳ ሆኖ የሚንደባለሉ አይተህ አታውቅም? በቃ ራሳቸውን ስተው ክሬዚ ምንድን ነው ማለት ነው። ፍሪኩዌንሲው በጣም ገዳይ ስለሆነ ይሄ የአእምሮህን፣ የልብህን አመታት አምባላንስ ያደርጋል። ከቁጥጥር ውጭ የሆነ በቃ እንደሰከረ ሰው የቀለም ኃይል አለ። ለምሳሌ ሰውን ማሳበድ በድምፅ ትችላለ። ሰውን በድምፅ ማከም ትችላለ። ሰውን በድምጽ ማረጋጋት ትችላለ። ሰውን በድምጽ መጣል ትችላለ። ይሄ የሚታወቅ ነገር ነው። አለማችን ወደፊት የጦር መሳሪያዎች ሁሉ ወደ ድምፅ ቴክኖሎጂ እንትን እያሉ ነው፣ ኢቮልቭ እያደረጉ ነው የሚመጡት፣ በድምፅ ብቻ ፍሪኩዌንሲ ብቻ እና ይህም ማወቅ ጥሩ ነው። ብቻ እና አሁን ምንድን ነው ኃይሎች አሉ። እነዚ ኃይልን ግን ስንጠቀም እንዴት አድርገን እንጠቀም የሚለው ከፍተኛ ከፍተኛ ትምህርትና ግንዛቤ የሚፈልግ እንጂ ስሜታዊ መሆን በጣም በጣም አደገኛ ነው ብዬ አምናለሁ። 37 አልፋ 73ን በዚህ ዙሪያ ቢያነቡ። ለምሳሌ አልፋ ስንል አንድ ነው፣ ለ30 ነው ፈ80 ነው። አንድ አንድ አንድ ነው ቀመሩ ማለት ነው። አንድ አንድ አንድ እግዚአብሔርን ብለህ ስትቀምረው በትክክለኛው ቀመር ነው የሚወጣ። ቁጥር አይሳሳትም። በጣም የሚደንቅህ ቁጥር ላይ ምንም አይነት እንትን የለም። እና የተፈጥሮ እግዚአብሔር እንዴት እራሱ እንደገለ በጣም ነው የምደነቀው። ቁጥር የአጽናፈ ዓለም ቋንቋ ይለዋል ጋሊሌዮ ጋሊሊ። እና ተፈጥሮን ያለ ቁጥር ቋንቋነት ልታውቅ አትችልም ነው የሚለው። እግዚአብሔር ሁለት ሁለት ሁለት ሶስት ሶስት እነዚህን ሁሉ ወደ አንድ እጅት ብታወርዳቸው ስሪ ሲክስ ናይን ስሪ ሲክስ ናይን እያሉ ይሄዳሉ። እና የስም አምላክ ቀመሮች ናቸው። በደንብ አድርገ ውስጥ ስትገባ ማለት ነው። ያንዳንዱን ታውቀዋለህ በጣም ከፍተኛ ሀይል አላቸው። ምንድን ናቸው? ሌሎች ቁጥሮች ወታደሮች ናቸው እንትኖች ናቸው ብለህ አስብ። ሶስትና ስድስት ደግሞ ነገስት ናቸው ብለህ አስብ። ዘጠኝ ንጉሰ ነገስት ነው። ብዙ ውስጥ ይገባሉ። እድሜ፣ ለምሳሌ የሰው ልጅ እድሜ አሁን ሩቅ በጣም ሰፊ ትንታኔ ሳይሆን ማንኛውም ሰው እድሜውን ለ12 ወራት አባዝቶ ወደ አንድ ድጂት ቢለውጥ ከ3 ከ6 ከ9 አይወጣም። አንድ እንደ ሴኩሪቲ ነገር ነው። የስነ ፍጥረት ጉድ በጣም ይገርመሃል። ለምሳሌ ቤትህን በማንዋል ትከፍታለህ የሚል ቁልፍ አለ አይደለም። አሁን ደግሞ ከዛ ደግሞ በአሻራ ምትከፍተው አለ፣ ዓይንህን አንብቦ የሚከፈትልህ አለ፣ በካርድ የሚከፈትልህ አለ። ሁሉ ምንድን ነው መክፈሻ ነው። አንዱን አምጥተህ አንዱ ጋር ልክፈት አትችልም። እያንዳንዱ የራሱ ስርዓት ስላለው አንዳንዶቹ ልክ እንደ መስታወት በደንብ አድርጎ ፓስወርዱን ያሳየዋል። አንዳንዱ ደግሞ ወደ አንድ ዲጂት አውረድ። የመጨረሻውን ቫሊዩን ታውቀዋለህ። ለምሳሌ ሶስት ቢሆን፣ የእኔ አሁን ቁጥሬ ሶስት ነው፣ በቁጥር አለም ማለት ነው። ኦኬ፣ ሶስት ሮዳስ ሶስት ነው። ሶስት ምንድን ነው? እኔ ያውቋለሁ። ሶስት ምንድን ነው፣ እንዴት እንደምመራበት እኔ ነው የማውቀው። የራሴ ቁጥር ነው። በህልምም ልታይ ትችላለህ። አሁን ቴስላ ዞረ ምናምን ሳይሆን ማንም ሰው ራሱ ሰውዬ እኮ የዲኤንኤ ቁጥር አይደለም ፊደል ነው እኮ ፊደልና ቁጥር ውስጥ ነን እኮ ያለ፣ እኛ ራሳችን በቁጥር ነው፣ በፊደል ውስጥ ማንነት ውስጥ ያለን ስለሆንን ይሄ ራሱን ችሎ እውቀት ነው። አንድ ምንድን ነው፣ ሁለት ምንድን ነው፣ ሶስት ምንድን ነው፣ አራት ብለህ እስከ ዘጠኝ ድረስ ትሄዳለህ እንደ ፓይታጎራስ። ከዛ ደግሞ ሁለት ጥንድ ኢሌቭን ይመጣል። ለምሳሌ አስራ አንድ አብዛኛውን ጊዜ የግጭት ነገር ሊያመጣብህ ይችላል። ግጭት ነገር አለው። አስራ ሁለት ፐርፌክሽን ነገር አለው አስራ ሁለቱ ዋርያት አስራ ሁለቱ ዞዲያ አስራ ሁለቱ ወራት ስትል አስራ ሶስት ደግሞ ጋር ስትገባ ፈረንጆች ባይወዱትም አስራ ሶስትም ወደኛ ስትገባ ደግሞ የጥበብ ቁጥር ነው። አስራ አራት ሌላ ነው። ዋን ዋን ዋን ትሪፕል ዲጂትስ ከሆኑ ግን በጣም ፐርፌክሽን ናቸው። ሁሉም ለሰላሳ ሰባት ይካፈላሉ። ዋን ዋን ዋን፣ ቱ ቱ ቱ፣ ስሪ አላቸው። የአልፋና የኦሜጋ ቀመር የሚባሉ ናቸው። በጣም ትልቅ ጉዳይ ናቸው። ለምሳሌ አንዱ መጽሐፊ ስምንት ስምንት ስምንት ይላል። ሶስት ስምንቶች ናቸው አይደለ ያለ። ስምንት የህይወት ቁጥር ናት። ለምሳሌ ሰባት ስነ ፍጥረት አይደል፣ እግዚአብሔር ስራ ሰባቱ ለታ፣ ሰባቱ ሰማያት፣ ሰባቱ መላይ፣ ሰባቱ ቁር፣ ሰባቱ ውቅያኖስ፣ ሰው ሰባት ነው፣ ቀስተ ደመና ሰባት ምናምን እያልክ አለም ላይ ብታስስ ሰባት ነው። ቦይንግ ሰቨን ሰቨን ሲል እኮ ዝም ብለው አይሉም። ማር ትሬድ ማርክ ዝም ብሎ አይደለም። ልክ ከዛ ስምንተኛው ሺህ ሲባል ሰምታላል ብዙ ጊዜ ይባላል። ምን ማለት ነው? ሰባቱ ለታ ዝም ብለው ሲሄዱ ሲሄዱ ሲሄዱ ስምንት ሪያሊቲዋ ውጪ ናት፣ ከሰባቱ ደት ውጭ ናት፣ ኢተርኒቲ ናት ነው ግልጽ ነው። ዘላለማዊነት ህይወት ነው። ስምንተኛው ሺ ሲባል አሁን ሰው በቃ ቁጣ፣ መዓት ምናምን ነው የሚያስበው እሱ ሳይሆን እሱ እንዳለ ሆኖ ግን አለም አልፎ የሚቀጥለው አለም ነው ስምንተኛው ቁጥር ኖ። ለምሳሌ መርከቡ ስምንቶ ነው የተረፈው። የህይወት ቁጥር ነው። ስምንተኛው ጄኔሬሽን ማቱሳላ ነው 969 ዓመት የተሰጠው ለሱ ብቻ ነው፣ ለስምንተኛው ጄኔሬሽን። ዝም ብሎ እንትን አይደለም። አሁን ይሄ ኮኢንሲደንስ አይደለም። እዚህ ውስጥ ስትገባ አሁን ወደ ስምንት ስንመጣ፣ አሁን ወደ ፔሪዮዲክ ቴብል ስትገባ ኦክሲጅን ጋር ስትመጣ ፕሮቶኑ ስምንት ነው፣ ኤሌክትሮኑ ስምንት ነው፣ ኒውትሮኑ ስምንት ነው። ኤትኤትኤት ነው ኮዱ። ካርበን ዳይኦክሳይድ ጋር ስትመጣ ስድስት ነው፣ ኒውትሮኑ ስድስት ነው፣ ኤሌክትሮኑ ስድስት ነው፣ ፕሮቶኑ ሲክስ ነው። ኤትኤትኤት ነው። ባለአንጣነታቸውን ቅንትን እስከ ሰባ አቶሚክ ደረጃ ብትወርድ ታውቀዋለህ። እኔ ስምንት ስምንት ስምንት የማን ቁጥር እንደሆነ ታውቀዋለህ። ለምሳሌ አሁን ሁሉ የተደጋግመው የሚጠቀሰው ስድስት ማለት ነው። ሰው የተፈጠረው በስድስተኛው ዕለት ነው፣ የሰው ቁጥር መሆኑን ታውቃለህ ማለት ነው። ሰው ያ የሰውየው ሰው እንጂ አምላክ እንዳልሆነ ትረደዋለህ። የራስ ስምንት ስትል ደግሞ የአምላክ ቁጥር ይሆናል እና እነዚህ ቁጥሮች ዝም ብለው አይደሉም ነው። ስለዚህ ይህን ቁጥር ካወቅ መረጃውንም ታውቃለህ። ለምሳሌ አሁን ዜና የሆነ ሰበር ዜና ሲመጣ የሆነ እንዲህ እንዲህ እንዲህ ሲል ሲመላለስ ታውቀው የለ። ገና በማየት ሎጎ አየህ፣ አንድ ሎጎ እኔ አሁን ቁጥር ስትሳይ በሚገባ አውቀዋለሁ፣ ለምን እንደመጣ ግን ይሄን መማር ያስፈልጋል። ስጋ ሲባል ይሄን ሙሉ ቆም የሚባለው ነው። አጥንት፣ ጅማ፣ ጠጉር፣ ጥቁር ከእራስ ፀጉሬ እስከ ግል ጥፍሬ የምትለው አይነት ነው። ነፍስ ደግሞ ስትል የስጋ ህይወት ናት። መንፈስ ስትል የእግዚአብሔር ማደሪያ የውስጥ የውስጥ ውስጥ። ስጋ ነፍስ፣ መንፈስ። ሰዎች የሞተ ሰው አስነሱ ምናምን የሚባሉት እነዚህ ሲዋሃዱላቸው ነው። ስምምነት ይባላል። ሰባት ፍጹም አይደለም ሰው ማለት ሰባት። አራቱ ባህርያተ ስጋ ሶስቱ ባህርያተ ነፍስ ሰባት። ለምሳሌ መጽሐፍ ቅዱስ ላይ ሰዎች ብዙ ያልተገነዘቡት በኢትዮጵያ ሊቃውንት የሚታየው ምንድን ነው እነ ኤልያስ እና ኤልሳ የሞተ ሲያስነሱ ምንድን ነው ያደረጉት? ለምሳሌ ኤልሳ በድኑን አልጋው ላይ ያጋደመ በሩን ዘጋ። ከዛ ሰባት ጊዜ የሞተው ላይ ብድግ አይኑን ከአይኑ እጁን ከእጁ እግሩን ከእግሩ ገጥሞ ሰባት ጊዜ እንትን ሲል በስድስተኛው ሙቀት ተሰማ፣ በሰባተኛው የሞተው ተነሳ ይላል ቅዱስ መጽሐፍ ላይ ሰባት። ምንድን ነው አየህ፣ ስጋ ነፍስ መንፈስ። ወይም ኤልያስ ሶስቴ ይላል ስጋ ነፍስ መንፈስ ነው። ኤልሳ ደግሞ ሰባቴ ይላል። አራቱ ባህርያተ ስጋና ሶስቱ ባህርያተ ነፍሱ ምን ሆነውለታል? ተዋህደውለታል ተስማምተዋል ስለዚህ ሞት ማስናት ትችላለህ ያን ካልሆነ አትችልም ሚራክል የሚባለው ምናምን ይሄ ምትሃቱ ሚራክል አይደለም ትክክለኛው ሚራክል ምንድነው ሊቃውንቱ የሚሉት አራቱ ባህሪያ ተስጋው ሶስቱ ሲዋሃዱ ተስማምተውለታል አተከባበሩ በቃ አንዱ አንዱን ጎጂ አይደለም አንዱ አንዱን አጥፊ አይደለም ስጋህም ነፍስም መንፈስም ለባለቤቱ ታዘዘ ሰው የሚለውን ክፍል አሁን ስጋ፣ ነፍስ፣ መንፈስ የሚለውን ሳነሳ ትልቅ ያስቀመጥኩት ዲኤን የሚለው ነው። በዚያው ይሄኛው ስራ ውጭ ባሉት ተመራማሪዎች ተወዳጅ የሆነ ነው። በጣም ኢንተረስቲንግ የሆነው ክፍል የጻፍኩት ሰው የሚለውን ነው። ስጋ፣ ነፍስ፣ መንፈስ የሚለው ላይ ገጽ 385 ላይ ነው እና ሰብ የሚለውን የፈታው ሰው ምን ይላል? እግዚአብሔር ሁሉንም ፈጠረና መልካም እንደሆነ አየና ልክ ሰው ጋር ሲደርስ ከመጥቀሰናይ እጅግ መልካም እንደሆነ አየህ። እኔ በሄድኩበት ምርምር ማለት በልምድ ሳይሆን እንዴብዝ ባየሁት ምርምር የግዕዝ ፊደል ያለው ቀመር ከባድ ነው። እዚህ ላይ ድር እንትን ስላለ ነው የቀመር ፊደል። በጣም ይሄ አፌን ሞልቼ የምናገርበት ነው። ጥቀሰናይ ይላል እና ጥቀሰናይን ኮዱን 73 እንደሆነ አውቅ አስቀምጫዋለሁ አንባቢያን ያንቡት እና ምንድን ነው እንትን የሚለው ትልቁ ነገር ዲኤንኤያችን ነው። እኔ ሮዳስ የሚታወቀው በዲኤንኤው ነው። ዲኤንኤዊ ማንነቴ እወደዋለሁ። በእግዚአብሔር አርአያና አምሳል የተፈጠርኩ ሰው ስለሆንኩኝ በጣም ራሴን አከብረዋለሁ። ራስን መውደድ አይጠላ፣ ራስ ወዳድነት ነው። ወንድምህን እንደራስ አድርገ ውደድ ካለ ራስን ውደድ ይላል ማለት ነው። ራስን ጥላ አይልም። ራስ ወዳድነት ነው የሚጠላው። እና አሪያ እግዚአብሔር አምሳለ እግዚአብሔር ስለሆነ በጣም ስጋዬን ወዶ አከብረዋለሁ ነፍሴንም፣ መንፈሴንም አዘሴም። የምታይ ይህ ስጋ ጥንብ ቆሻሻ አልልም። በጣም የምጸየፈው ቃል ይሄ ነው። በአሪያ አምሳሉ ፈጥሮኝ ይህ እያንዳንዱ ጣቴ ላይ ያለውን መስመር እያንዳንዱ ነገሩ ከገባኝ እንዴት አድርጌ ስጋዬን ልረግም እችላለሁ ወደሚለው ሀሳብ ውስጥ የሚሄድ ሰው ነኝ። ለምሳሌ በጥንት ኢትዮጵያውያን ሊቃውንት መልክ የሚባል ድርሰት አለ። መልክ ማለት ለአይን፣ ለጆሮ፣ ለአፍንጫ፣ ለጥርስ፣ ለእጅ፣ ለውስጥ አካል። ይሄ ማለት ተፈጥሮን ማለት ምን ያህል አፕሪሼት እንዳደረጉት ተመልከቱ። አንሴስተሮቻችን ከኛ በተሻለ አይንን ከፀሐይ እና ከጨረቃ ብርሃን ጋር እያነጻጸሩ፣ አፍንጫን ከመስኮት ጋር በእርግጥ መስኮት ነው የታወቀ ነው። አንፍ ይባላል እና መስኮት ውስጥ የሚገባ ነፋስ አፍን ብቻ ደስ የሚል ነገሮች አሉ። አሁን ወደ ዲኤንኤ ስንመጣ እዚህ ላይ በጣም ወሳኝ ነገር ያስቀመጥኩት ምንድን ነው፣ በተለይ ዶክተር ኤሪክ ወልሰን ያለውን ነው። ምክንያቱም አካል ለመዳበር ኢቨን መመሪያ የሚሰጠው ሙት ብሎ መመሪያ ይሰጣል፣ ዲኤንኤል ትሞታለህ። በተለይ ኤሪክ ወልሰን ያለው በጣም እና ምንድን ነው ስድስት ቢሊየን የዲኤንኤ ፊደል አለ፣ ውስጥ በጣም ብዙ እኮ ነው። ስድስት ቢሊየን የዲኤንኤ ፊደል በሴል ኒኩለስ ውስጥ እግዚአብሔር አስቀምጧል። ቢዘረጋ እኮ ከቁመትም ይበልጥ ማለት ነው እንዴት እጥፍጥፍ ተደርጋ እንደገባች ተመልከት። ምንድን ነው ብሎ የሚገልጸው፣ ለምሳሌ በአንድ ሺህ መጽሐፍ ቅዱስ ውስጥ ያሉ ፊደላት ማለት ነው፣ ብዛቱ ለማለት ነው። ለምሳሌ አንድ ሺህ መጽሐፍ ቅዱስ ተጽፎ ወሮ አንድ ሺህ መጽሐፍ ተጽፎ ተሰራጨን እበል፣ አንዱ ፊደል ቢጎድል መልዕክት ያዛባል። በጣም መልዕክት ያዛባል አይደለ? አሁንም ከዲኤኒ አንድ ፊደል ቢጎድል በዊልቸር ትሄዳለ። ይህ በጣም ወሳኝ ነገር ነው። ምን ያህል የተቀናጀ ስትራክቸር ነው ውስጣችን ያለው ሌላው ነገር፣ ሊዋሽ አባት አልወለድኩም ብሎ ሊዋሽ ይችላል። የእኔ ግን አይዋሽም። እውነት ስለሆነ የሰራው ማለት ነው። አፉ ሊዋሽ ይችላል። እንደውም ባዮኬሚስትና ሞለኪውላር ባዮሎጂስት የሆነ ዶክተር ዳዊን ጆንሰን ያለው በጣም ይገርም እና እኔ ያወጣሁት ኮድ ሌላ ነው። እሱን አቀርበዋለሁ እግዚአብሔር ፍጥረታትን ሲፈጥር የተናገረው ቋንቋ ምን እንደሆነ አላውቅም ይላል ግን እኔ የሚመስለኝ አራት ፊደልና ሀያ ቃላት ናቸው ይላል። ቋንቋዎቹ በሱ ደረጃ ነው። ምክንያቱም ኢቭን ገዳይ ቫይረስ ጭምር፣ እንስሳት አራዊት፣ እጽዋት ጭምር ሰውን ጨምሮ ዲኤንኤ ያላቸው ዲኤንኤ ውስጥ ወሳኝ ነገር ነው አለ። ዲኤንኤ ውስጥ ደግሞ ትልቁ ነገር ኤቲጂሲ ነው። አደኒን፣ ሳይቶሲን፣ ታያሚን እና ጓኒን ናቸው። እነዚህ ወሳኝ ናቸው። እንደገና ደግሞ ሁሉም ህይወት ያለው ነገር ሄሞግሎቢን ያሉ ፕሮቲኖችን ለማምረት ደግሞ ሀያ አሚኖ አሲዶች ያስፈልጋሉ። አሁን እዚህ መጽሐፌ ላይ ለብቻው ነው። ሀያ አሚኖ አሲድ ቀመሩ ከሰው ጋር ዲኤንኤ የሰራሁት ሁለቱን ማለት ነው። አንባቢያን ያንብቡት እና ምን ይላል። ስለዚህ አራት አራት ምንድን ነው ፊደላት እና ሀያ ቃላትን ማለት አራቱን ቲጂሲዩን እና ሀያ አሚኖ አሲዶችን በቃ አምጥቶ ነው የፈጠረው ሁሉንም ብሎ ይናገራል። እኛ ግብርም ግብር ምናም የምንላቸው ማለት ነው እና ዶክተር ፍራንሲስ ኮሊንስ ደግሞ የሁማን ጂኖም ፕሮጀክት ያን የተሰራው በጣም ትልቁ እሷ ላይ ዳይሬክተር የነበረ ነው እና ዲኤንኤን ምን ይለዋል በሴል ኒኩለስ ውስጥ የተቀመጠ የሶፍትዌር መርሃ ግብር ይለዋል። ለምሳሌ አሁን በኮምፒውተር ሳይንስ ባይናሪ ዋንና ዜሮ መርሃ ግብር እኮ ነው ስራውን የሚሰራው አይደል፣ ሶፍትዌሩን ራን የሚያደርገው የዋንና የዜሮ መሰናሰል ነው፣ ውህደት ነው። በተመሳሳይ መልኩ በኤቲጂሲ ነው የምንመራው ሕይወታችን እዛ ውስጥ ነው። እና ለምሳሌ ሰው ሴሉ ሲሞት ወዲያው ነው በፍጥነት የሚገለበጠው የሚገርም መረጃው ከአንዱ ሴል ወደ አንዱ ሴል። አሁን ሴሎች ይሞታል ወዲያው ሌላ ሴል ይታ፣ መረጃው ግን ወዲያው ነው የሚገለበጠው፣ ቅጽበት ውስጥ ነው እኮ። ሴሉ ከሞተ በኋላ ግን መረጃው አለ እስቲል። ለምሳሌ ከሞተ ሰው ራሱ ተመርምሮ ይታወቅ የለ እንዳን ነገር ከሞተ በኋላ ተመልከት። እስከዚህ ደረጃ ይደርሳል። እና ለምሳሌ ሴል ኒኩለስ ውስጥ ያለውን ይሄን ዲኤንኤ አንተ ብጽፍ አንድ ፊደል በአንድ ሰከንድ ውስጥ ብጽፍ ለስምንት 8 ሰዓታት ብጽፍ 50 ዓመት ይፈጅብሃል። አምላክ ያኖረውን ፊደል ለማወቅ እና አሁን ግሬግ ብራደንም ሆነ ሌሎቹም የሄዱበትና እኔ ሄድኩበትን ላምጣው። አሁን እግዚአብሔር በውስጥ እንዳለ ነው። ግሬግ ብራደን ሂብሪውን ነው ያየው። ምክንያቱም ፊደል የግዕዝ ፊደል፣ የሂብሪ ፊደል፣ የግሪክ ፊደል ቁጥር ነው፣ ኮድድ ነው እግዚአብሔር ብሉ ፕሪንት ነው ብለው ነው የሚያምኑት እነሱ እንደው አሁን በእነዚህ አደኒን ታያሚን፣ ጎዋኒንና ሳይቶሲን ኤቲጂሲ በሰልፈሪክ አሲድ መዋዋር ውስጥ ሲታዩ ኮዳቸው 1565 ነው። ሶ 1565 ምንድን ነው ሲባል፣ ብራደንም ጨምረው፣ ሌሎችም በቁጥርና በፊደል እውቀት ውስጥ ያሉ ቴትራግራማቶን ነው ይላሉ። ቴትራግራማቶን ማለት ምንድን ነው? በእብራይስጥ እና በግዕዝ ፊደል የሃወሃ ነው፣ በግሪክ ኪሪዮስ፣ በግዕዝ እግዚ የሚለው ቃል ነው ይላሉ። ምን ማለት መሰለ በጣም በሞለኪላር ባዮሎጂስት የሆነ አንድ በጣም ደግሞ የኬሚስትም ጭምር ነው አንድ ሳይንቲስት ነው እና ሲያየው አስር አምስት ስድስት አምስት ብሪጅ እየሰራ ይሄዳል። እና ወደ ምንድን የለወጡት እነዚህ ሳይንቲስቶች ወደ ቁጥር የለወጡት፣ ወደ ፊደል ለወጡት ቁጥሩን። ወደ ፊደል አስረኛ ፊደል ምንድን ናት አሉ። በግዕዝም በእብራይስጥም የናት። አምስተኛ ፊደል ምንድን ናት? ሃ ናት ስድስተኛ ፊደል ማናት? ወናት። ምሳሌ በእኛ በአበገደ ማለት ነው። አበገደሃ ወዘሃ ጠየ አስር አበገደሃ አምስት አበገደሃ ወ ስድስት አበገደሃ አምስት አስር አምስት ስድስት አምስት በህብሩም በእኛ ኢትዮጵያ ሁለት ፊደል ሰሌዳ አላት። የአበገደና የሃለሃመ። አሁን ያበገደውን ነው ያነሳሁት። አስር አምስት ስድስት አምስት አስር አምስት ስድስት አምስት ማለት የሃወሃ ማለት ያህዌህ የሚለውን ቃል ይይዛል። ቀመሮ ሀያ ስድስት ነው። እንደምታየው ኢትዮጵያ ፊደልም ወደታች ስትቆጥረው 26 ነው። 26 ነው የግዙ። ከ26 በላይ ሰባት ፊደላት ሌሎች ጃኛ ጨ ኋላ የተጨመሩ ሲሆኑ 33 የሰጡት እንጂ ትዌንቲ ሲክስ ነው። ሶ ምንድን ነው የነሱ ምርምር ነው። የነሱን ላስቀምጠው የነሱ ስለሆነ አንድ ሰአሊ ስዕል ስሎ ፊርማውን እንደሚፈርም እግዚአብሔር ሰውን ፈጥሮ ፊርማው ነው ነው ስሙን ነው ሰውን መግደል አትችልም የተባለው የእሱን ፊርማ መቅደል ስለማትችል ነው። ነው አሁን እኔ ምንድን ነው ያደረግኩት፣ ሰላሳ ሰባትና ሰባ ሦስትን አመጣው ያው እዚህ ውስጥ ስላለ። ግን ምንድን ነው በኖ ዘመንም የተደረገውን ትንሽ ጠቅሻለሁ እና ዛዚኤል ይሄን ነው ተውላጣ ዓለም ነው። ይሄን ኮድ ለማፍረስ ነው ብዙ ጥረት ያደረጉት። ለምሳሌ የሰውን አሁን ይሄ ዲኤንኤ ምናምን የምትለውን ጉዳይ የተጀመረው በነሄኖክ ዘመን ነው መለዋወጥ ተውላጣ አለም ይላል። ለምሳሌ ፈረስ በቅሎ ወደ ሰው፣ የሰውን ወደ ፈረስ በቅሎ ሌላ ክሪኤቸሮች ማምጣት አስፈሪ። እንደውም መጽሐፉ ምን ይላል? ሁሉም በምድር ላይ መንገዳቸው እንዳበላሸዋ፣ ኮራፕሽን መጣ ማለት ነው። ያጠፋው እና ጃይንትስ ምናምን ኔፍሊም የተወለዱት የዛ ውጤት አለ። ወደ ቁጥር ሳመጣ ሰላሳ ሰባት ግዜር ቁጥር ነው። ሶስትና ሰባት አይደለ ሶስት ሰባት ይታወቃል። ከኒኩሊክ አሲድ ዲኤንኤ ና አርኤንኤ በምንድን ነው የተሰሩት ብለን ስንመጣ አንደኛው ሃይድሮጅን ነው። ካርበን አለ፣ ናይትሮጅን አለ፣ ኦክሲጅን አለ፣ ፎስፈረስ አለ። ሰው አቶሚክ ነንበራቸውን ማውጣት ነው አቶሚክ ነንበራቸውን ስናወጣ ሃይድሮጅን አንድ ነው፣ ካርበን ስድስት ነው፣ ኦክሲጅን ስምንት ነው ናይትሮጅን ሰባት ነው። ፎስፈረስ 15 ነው። ስደምራቸው ስንት ሆነ? 37 ነው። የመጽሐፍያ አንድ ሮስ 37 ይላል። ከዛ ምንድን ነው እያንዳንዱ እነዚህ ዲኤንሄ ና ሬን የተሰራባቸው ንጥራተ ነገራት ነምበር ኦፍ ኒውትሮናቸው እና ፕሮቶናቸው፣ ኤሌክትሮናቸውን ማውጣት ነው ሴክሬቱን ለማውጣት ሶ ሃይድሮጅን ፕሮቶኑ አንድ ነው። ኒውትሮኑ ዜሮ ነው። ኤሌክትሮኑ አንድ ነው። ስደምረው ሁለት በጣም ጥሩ። ካርበን ያው 6 ነው፣ ፕሉቶን ኤሌክትሮን ኒትሮ ነው። ሶስት ጊዜ 6 18 ነው። ናይትሮጅን ጋር ስትመጣ ደግሞ 7 ነው። የተፈጥሮ ብዙ ናይትሮጅን አይል የሚበዛ 7 ነው። ሶስት ጊዜ 7 21 ነው። ኦክሲጅን ያው 8 ነው፣ ህይወት ነው። ፕሩቶን ኤሌክትሮን ኒትሮ ነው። ሶስት ጊዜ 8 24 ነው። ፎስፈረስ ፕሮቶኑ 15 ነው። ኒውትሮኑ 16 ነው። ኤሌክትሮኑ 15 ነው ሲደመር 46። እነዚህን ስደምራቸው አልፋ ነው። አንድ አንድ አንድ ይሰጣሉ ማለት ነው። በቃ ማን እንደፈጠረ ታውቀዋለህ። አልፋ እንደሆነ ታውቃለህ። የእሱ ቁጥር እንደሆነ ትረዳለህ። እና ከኤሌመንት ጀምሮ እስከ ሰብ አቶሚክ ፓርቲክል ድረስ እያወራችሁ ዝም ብለህ ስትቀምረው ቁጥር አይዋሽ። ትክክለኛው ላይ ይሰጥሃል። በተለይ ደግሞ ዲኤንኤ እና አረሬንኔን አባዝቺ አምስት ሺ አርባ አምስት ሺ አርባ አስር ሺ ሰማንያ ሆኑ። እነዚህ ጠቀስኳቸው። ይሄ ደግሞ በሳምንት ውስጥ ያሉ የደቂቃዎች ብዛት ነው፣ ለሰው ልጅ የተሰጠ ቁጥር ነው። እና በተለይ ደግሞ ይሄ ሀያ አሚኖ አሲድ በጣም ሰፊ ነው። ቁጥር ሰንጠረዣ አለ ሂሳብ የሚወዱ ሰዎች ቁጭ ብለው